ታላቅ የኢትዮጵያ እዳሴ ግድብ የኢትዮጵያ የማንሰራራት ዘመን ጅማሮ ማሳያ ነው አሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሎ አብዲ። 46ኛው የጉሚ በለል የውይይት መድረክም በዛሬ ዕለት እየተካሄደ ነው። አቶ አወሎ አብዲ የእዳሴ ግድብ የኢትዮጵያ የማንሰራራት ዘመን የጅማሮ ማሳያ መሆኑን ጠቁሞ በግድቡ የተገኘው ድልም በሌሎች ፕሮጀክቶች ላይ መድገም እንደሚገባም አመልክተዋል። በስፍራው የሚገኘው ባልደረባችን ሚልክያስ አዱኛ ነው። ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። ሚልክያስ፣ በዛሬ የጉሚ በለል ውይይት ላይ ዋና ዋና የተነሱ ነጥቦች ምንድን ናቸው? አመሰግናለሁኝ ኃይለ ኢየሱስ እንደምን ወላሃል እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ባለፉት 14 ዓመታት በተለያዩ ፈተናዎች ውስጥ ሆኖ በኢትዮጵያውያን ርብርብ ግን እውን ሆኖ አሁን ለአገልግሎት መብቃቱ የሚታወቅ ነው ታዲያ በዚህ ሰዓት ላይ እንግዲህ ይህ ታላቁ የኢትዮጵያ ህዳሴ ግድብ ተገንብቶ ወደ አገልግሎት ቢገባም የኢትዮጵያውያን ትኩረትም እንዲሁም ደግሞ የሌሎች ዓለማት ትኩረትም በዚህ ግድብ ላይ ስለመሆኑ ይታወቃልና በዚህ ላይ ትኩረቱን ያደረገ በተለያዩ ርዕሰ ጉዳዮች ላይ ውይይት ሀሳብን የምሁራንን ሀሳብ የሚያንሸራሽሩ በኦሮሚያ ክልል መንግስት ፕሬዚዳንት ጽህፈት ቤት የሚካሄደው የጉሚ በለል አርባ ስድስተኛው ዙር በዛሬው እለትም በዚሁ ሀሳብ ላይ ሀሳቦችን እያንሸራሽረ ነው የሚገኘው። የሚመለከታቸው የዘርፉ ባለሙያዎች እንግዲህ የተለያዩ ሀሳቦችን እያነሱ እየተነጋገሩበት ነው የሚገኘው። ዋና አላሟም እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ከኤሌክትሪክ ማመንጨት ወይም ከውሃ ግድብም በላይ ስለመሆኑ በዋናነት ሲነሳ የነበረው ማለት ነው ምክንያቱም በርካታ ማህበራዊ ኢኮኖሚያዊና ፖለቲካዊ ጠቀሜታን የሚያመጣ ስለመሆኑ ማለት ነው። በመሆኑ ማለት ነው። ከዚህም ባለፈ ደግሞ ባለፉት ይህ ግድብ በሚገደብበት ጊዜ እንግዲህ በበርካታ ፈተናዎች እየታጀበ ነው የነበሩም፣ ነገር ግን በእነዚህ ፈተናዎች ውስጥ አልፎ የኢትዮጵያን አሸናፊነት የኢትዮጵያን በዓለም አቀፍም ደረጃ የዲፕሎማሲ አሸናፊነትን ኢትዮጵያ እንድትጎናጸፍ አድርጓታል እና ይህም በዋናነት የሆነበት እንግዲህ የኢትዮጵያውያን ርብርብ ወይም የኢትዮጵያውያን አንድነት ይህንን ውጤት ስለማምጣት ነው እየተነሳ ማለት ነው። እንግዲህ ይህ የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ታዲያ ስንመለከት ጥቅሙ ከኢትዮጵያም አልፎ ምስራቅ አፍሪካን ጂኦፖለቲካል ሁኔታን የቀየረ እንዲሁም ደግሞ ለመላው ጥቁር ሕዝቦች እንዲሁም ለመላው አፍሪካውያን ትልቅ መልእክትን የሚያስቀምጥ ስለመሆኑ የተነሳ የተነሳው ማለት ነው። በተለይም ይህ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጀመር እንግዲህ አይችሉም፣ አንድነት የላችሁም ሲባል የነበረ ቢሆንም ነገር ግን ማሰብ መስራት ተግባራዊ ማድረግን እንደምንችል ያሳየንበት እንዲሁም ደግሞ የኢትዮጵያውያን አንድነት እስከ ድረስ እንደሆነ ለዓለም ማህበረሰብ ያሳየ ነው። ይህ ታዲያ ለአፍሪካውያን ትልቅ መልእክት ስለመሆኑ ነው የተነሳው ማለት ነው። ታዲያ እንዲህ ያሉ እርግጥ ነው እንደሚታወቀው እንግዲህ ባለፉት ዘመናት ውስጥ ለአፍሪካ ወይም ለጥቁር ሕዝቦች ኢትዮጵያውያን ያደረጉት በርካታ ታሪኮች አሉ። በአፍሪካውያን ነጻነት ውስጥ እንኳን ስንመለከት ትልቅን አሻራ ያሳረፉ ናቸው። በአሁኑ ጊዜ ደግሞ በተለይም በሀያ አንደኛው ክፍለ ዘመን የፓን አፍሪካኒዝምን ወይም ደግሞ የአፍሪካን አንድነትን የበለጠ የሚያቀጣጥል ወይም ደግሞ ኃይል የሚሆን ሆኖ ነው የሚቀመጠው። ይህ ግድብና ይህ ታሪክ ታዲያ ለመጪ ትውልድ በምን አይነት መልኩ ሊተላለፍ ይገባል? የተሟላ ታሪክን ይዞ መጪ ትውልድ የሚማርበት የይቻላል መንፈስን የበለጠ አጠናክሮ የሚያስቀጥልበት አንድ ታሪክ ተሰንዶ መቀመጥ አለበት የሚል ነው፣ የዚህ የጉሚ በለል 46ኛው ዙር የጉሚ በለል ዋና መወያያ አጀንዳ እየሆነ የሚገኘው ማለት ነው። ይህ ታሪክ የሚሻገር ነው። ፕሮጀክቱ ለትውልድ የሚሸጋገር ነው። መላው አህጉሪቱን የሚጠቅም እንደመሆኑ መጠን እንዴት ተደርጎ ምን ቢደረግ፣ ምን ቢካተት ለመጪ ትውልድ ጠቃሚ ሆኖ ሊቀመጥ ይችላል የሚል ሀሳቦችን ከሚመለከታቸው ምሁራኖች ሀሳቦችን እየተቀበሉ ነው የሚገኙት ማለት ነው። በዚህ ውይይት መረ ተክለ እንግዲህ ከተለያዩ ከፍተኛ የትምህርት ተቋማት የተውጣጡ ባለሙያዎች በዚህ ዘርፍ ላይ የተሰማሩ ማለት ነው። ወይም ደግሞ በዚህ ሙያ እውቀቱን ያካበቱ ልምድን ያካበቱ ምሁራኖች እየተሳተፉ ነው የሚገኙት ማለት ነው። የክልሉ ምክትል ርዕሰ መስተዳደር አቶ አወሉ አብዲን ጨምሮ በርካታ የመንግስት የስራ ኃላፊዎችም እንዲሁ እየተሳተፉበት ይገኛሉ ማለት ነው። በሌላ መልኩ በዋናነት ሲነሳ የነበረው ነገር ደግሞ ምንድነው የውሃ ታሪክ ራሱ በዚህ ውስጥ ሊካተት እንደሚገባ ነው። በተለይ ምሁራኖች ሲያነሱ የነበሩት ውሃ ማለት ምን ማለት እንደሆነም የታላቁ ሕዳሴ ግድብን ተመለከስ ደግሞ ከውሃ ፕሮጀክትም ያለፈ በመሆኑ ትውልዱ አሁን ያለው ትውልድ መጪ ትውልድም ይህንን ሊረዳ እንደሚገባ ነው ያነሱት። ማለት ነው በተለይም እንግዲህ በዋናነት ደግሞ አሁን ያለውን ትውልድ አንድ ሀይልን ያስታጥቃል። ይህ ምንድነው ይቻላልን እንደምንችል ኢትዮጵያውያን ከተረባረበን አንድ ከሆንን ምንም ነገር ማድረግ እንደምንችል፣ ወደምንፈልገው እድገት መድረስ እንደምንችል በዚህ በታላቅ ህዳሴ ግድብ ላይ ሊታይ ይችላል ማለት ነው። ስለዚህ በአሁኑ ጊዜ ኢትዮጵያ በርካታ ፕሮጀክቶችን በተለይም ኢትዮጵያን ወደ ብልጽግና ሊወስ ሊወስዳት የሚችል ወዳደገች ወደ በለጸገች ከፍታ ሊወስዳት የሚችል በርካታ ፕሮጀክቶች አሉ። ከነዚህም ውስጥ ደግሞ በአሁኑ ጊዜ ትልቅ አጀንዳ ሆኖ የሚገኘው የባህር በር አንዱ ነው እና ከታላቁ የህዳሴ ግድብ ይህንን መማር እንደሚቻል በተለይም የሚፈለገውን የባህር በር ኢትዮጵያን የባህር በር ባለቤት ማድረግ እንደሚቻል ከዚህ ላይ ትውልዱን መማር ይችላል። አለም ከዚህ መረዳትን ይችላል እና በተለይም በዚህ ተሰንዶ በሚቀመጠው መጽሐፍ ላይ እንግዲህ እነዚህ ነገሮች ሊካተቱ እንደሚችሉ ነው ያነሱት ማለት ነው። በሀሳብ ደረጃ ይህ መጽሐፍ ሀሳቦች የተለያዩ ሀሳቦችን አሰባስቦ ተደራጅቶ ነው የሚገኘው። ተጨማሪ ሀሳቦችን በተለይም የምሁራኖችን ሀሳብ ማካተት አስፈላጊ በመሆኑ ይህ የጉሚ በለል ውይይት እንግዲህ እነዚህን ሀሳቦች በአሁኑ ሰዓትም ይህንን ሀሳቦች እያሰባሰበ ነው የሚገኘው ማለት ነው። እንግዲህ ይህንን ሀሳብ አንድ ላይ በማድረግ ለመጪ ትውልድ የተሟላ በተለይም በአሁኑ ጊዜ እንግዲህ የታሪክ ስብራትን ለማስተካከል ወይም ስብራትን ለመጠገን ብዙ ጥረቶች እየተደረጉ ነው የሚገኙትና እንዲህ ያሉ ስብራቶች ዳግም እንዳይገጡ በዚህ መጽሐፍ ላይ ተካቶ የተሟላ ታሪክ ለመጪ ትውልድ ሊቀመጥ እንደሚገባ እነዚህ ምሁራችን ምሁራኖች እያነሱት ነው የሚገኙት ማለት ነው። እንግዲህ በግማሽ ቀን ሙሏችን ደግሞ አጠር ባለ መልኩ ያገኘናቸው መረጃዎች እነዚህን ይመስሉ የነበረ። አመሰግናለሁ ኃይለ ኢየሱስ።